እነዚህ ቀናቶች ልዩ የሆነ አቀባበል ልናደርግላቸው ይገባል። በጣም ልንመረቅን ይገባል። ስለ አረፋ ስለምናርደው ከብትና በግ ሳይሆን ሊያሳስበን የሚገባው እሱ ራሱ ሙእሚን የሆነ ሰው ስለሚያርደው ነገር ዛሬ ራሱ ያሳስበዋል። ሙእሚን የሆነ ሰው ገብቷቸው፣ ኖርማን ስጋ አይደለማ። የአረፋ ስጋ የሚበላው ኖርማን አይደለም። ዓመቱን ሙሉ ሳይበላ ጥንቅር ብሎ ቢቀር ይቻላል እኮ የአረፋ ቀን ስጋ ከሚያመልጠ እርድ ከሚያመልጠን ቅርጫ የምትገቡ ቅርጫ ገቡ፣ ለብቻ የምታርዱ ለብቻ እረዱ። አቅም ያላችሁ ግመል እረዱ። ከዛ አነስ ያለላችሁ ደግሞ አቅማችሁ ደግሞ አነስ ያለባችሁ ከሆነ ከብት ረዱ። አነስ ካላችሁ ደግሞ ሙክት የሆነ የሰባ የሆነ ምርጥ ሲታይ ግርማ ሞገስ ያለው በግና ፍየል እረዱ። ምንዳው አጅሩ ላቅ ያለ ነው። እንሻ አላህ፣ አላህ ካለ ደግሞ ሳምንት እንመጣበታለን። የሳምን ሰው አላህ ያድርገን። አሚን በሉ። ለምን መሰላችሁ ይሄን ያልኳችሁ ካሁኑ? ሱሐባዎች አቅም የሌላቸው ደካማ የሆኑ ሱሐባዎች ገንዘብ ያጠራቅሙ ነበረ። እና አብደላህ ብን ዑመር ኡዱሂያ እንዳያመልጣቸው ገንዘብ ያጠራቅሙ ነበር፣ ቀድመው ማለት ነው። ለሰው ሸክም በሸክም ነበር የሚንቀሳቀሱት። አንዳንድ ሶሐቦች ለሰው ዕቃ አድርሰው ተሸክመው የሚመጣውን ገንዘብ ግማሹን ለቤተሰባቸው ፣ ግማሹን ሰደቃ ያወጡታል። ግማሹን ደግሞ ኡዱሂያ ማረጃ ብለ ያስቀምጣል እሱን ኢንሻ